እንግዲህ ከወደዳችሁት ላይክ ሼር ሰብስክራይብ በማድረግ ቻናል የናበረታት ሁሉ የምታበረታትን ደግሞ በጣም የማመሰግነው በመልካም አስተያየቶቻችሁ ሼር እያደረጋችሁ ላይክ እያደረጋችሁ የምታበረታት ወይም በጣም አመሰግናለሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የሚል ካናት ሁሉ ተመልካቾች እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በጣም ቆንጆ የሆነ እራት ይዤላችሁ መጥቻለሁ። በተር ስኳሽ በጣም ምርጥ ምርጥ ምግብ ነው። በተለይ ደግሞ ለልጆቻችን በጣም መጥነው፣ ልጆቼ ይወዱታል። በሱፕ ሰራላችኋለሁ፣ ከስጋ ጋር ጊ፣ በፓስታ ሶስ ፓስታ ሶስ ሰራላችኋለሁ፣ ወጥ ሰራላችኋለሁ። ቁንጆ ነው፣ በጣም ይወዱታል። ለጤናችንም በጣም ተስማሚ ነው። እንደዚህ በካሮት መፈቅፈቂያ እንፈቀዋለን፣ አለዛም በቢላዋ እንደዚህ እንፍቀዋለን። በቢላዋ መላጥ እንችላለን እንደዚህ አብራችሁን ቆዩ። እንዴት እንደምሰራው እንግዲህ አሳያችኋለሁ። መልካም ጊዜ ሆንልን። እንደዚህ ደቀቅ አድርገን እንከትፈዋለን። አለዛም ደግሞ እንደዚህ ካልፈለጋችሁ በካሮት መፈቅፈቂያ መፋቅ ትችላላችሁ። ተለቅ ተለቅ አድርገን ስንከትፈው ብዙ ሰው ያው ዱባ ስለማይወድ እንደዚህ አነስ አነስ አድርገን ከከተፍክን ነው፣ ግን በጣም አሪፍ ነው ቴስቱም። እንደዚህ አንዳንዴ አንዴ ልስልስ የሚል ነገር አለው አይደለ? ብዙ ሰው በዛ ነው የማይወደው እና አሁን ይሄንን ፍራየር ውስጥ አድርገዋለሁኝ፣ ወይም ደግሞ ኦቭን ውስጥ ማድረግ እንችላለን። ትንሽ ጥበስ አድርገዋለሁኝ። እነዚህ ፔፐር ሊያደርግና ቤኪን ፔፐር ሊያደርግና ይሄምን ፍራየር ላይ ትንሽ እጠብሳለሁ። ኦሊቭ ኦይል እና ቅመም ነስነስ አደርግበትና ነጭ ሽንኩርት፣ ዝንጅብል እና ሄል አንድ ላይ እየተፈጨ ነው። እሱን ሩብ የሻይ ማንኪያ ያህል እነሰንስበታለሁ። ጨው አደርጋለሁ። አንድ ሾርባ ማንኪያ ኦሊቭ ኦይል አደርጋለሁ። እዚህ ላይ እናንተ የፈለጋችሁትን አይነት ቅመም መጨመር ትችላላችሁ የተፈጨ ሮዝመሪ ካላችሁ በጣም አሪፍ ነገር ነው። ጦስኝ ካላችሁ ጦስኝ በጣም ለብዙ ነገር እጠቀማለሁ እኔ። ምንም ነገር ላይ ጦስኝ እጠቀማለሁ። ዳቦ ሲጋገርም ጦስኝ አደርጋለሁ። ብዙ ነገር ላይ ጦስኝ እጠቀማለሁ። ሮዝመሪ እጠቀማለሁ። ሜንት እጠቀማለሁ። ደረቅ ሜንት ማድረግ ትችላላችሁ። ይህንን ፍራየር ውስጥ አድርገዋለሁ እና ጠበስ እንዲልልኝ የተወሰነ ታሪቅ ያህል አቆየዋለሁ። ይህ እንደዚህ ስራ ፍራይ አደርገዋለሁ። እስከዛ ሽንኩርቴን አቁላላለሁኝ፣ ዘይት አግያለሁ። ሶስት ራስ ነጭ ሽንኩርት አርጌ ያለው ጨፍለቅ አርጊው። የማላደቀኩትን እንደዚህ ስለምወድ እኔ እኔ እናንተ አጠቃችሁ መጥታችሁ ትችላላችሁ። ከዛ በርበሬ በትንሹ አረጋለሁ። በርበሬ እንደ ፍላጎታችሁ ነው፣ መጨመር ትችላላችሁ። ቀላንዲ ከፈለጋችሁ በደንብ በርበሬ መጨመር ትችላላችሁ። ከዛ የተፈተፈተ ቲማቲም አረጋለሁ። ሽንኩርቱ በጣም ሙሽት ብሎ ባይበስል ጥሩ ነው እንዴ። እሳት ሳይመታው ሁሉንም ለብለብ እናረገው ጥሩ ነው። ከዛ የተከፈተን ቱና ነው ያዘጋጀሁት ስጋ ያለው ይመስል ስጋ ያለ ይመስሉኝ በስጋ ልሰራው ነበር እና አገኘሁኝና በቱና ቀይሬዋለሁኝ እንደዚህ በቱና ስጋ እንደዚህ መስራት እንችላለን በቺክን መስራት እንችላለን በበግ ስጋ መስራት እንችላለን አሁንም ትንሽ ጠበስ ጠበስ አደርገውና ለምን የሚጨምረው ሌላውን ይጨምራለሁ። እንደዚህ እያገላበጥኩኝ ያበስለዋለሁ። ይሄንን ከፈለጉት ነገር ጋር መብላት መብላት ይችላሉ። በሩዝ መብላት ይችላሉ። በማፋሪን መብላት ይችላሉ። ፓስታ ማባያ ማድረግ ይችላሉ። በእንጀራ መብላት ይቻላል እንደዚህ አብስያሉ። አሁን መረቅ እንዲኖረው ትንሽዬ ቀብ እናደርግበታለን። ውሃ ወይ ውሃ ወይ ደግሞ ውሃ ባናነቅ ጥሩ ነው። እንደዚህ መረቅ ነገር ቢኖረን የአትክልት መረቅ ቢኖረን ጥሩ ነው። የተዘጋጀ አትክልት መረቅ ወይ እንደዚህ ስጋ መረቅ ቢኖረን እሱ እንድንጨምር ጥሩ ነው። ጋስቲክ ነረቃለኝ እሱን እጨምራለሁ። ከዛ ቆንጆ ቴስት እንዲኖረው የተፈጨ ቁንዶ በርበሬ እናደርጋለን። ፐርስሊ ካላችሁ ፐርስሊ መጨመር ትችላላችሁ። የፈለጋችሁትን አይነት መጨመር ትችላላችሁ። ሮዝመሪ ሮዝመሪ ካላችሁ እሱን መጨመር ትችላላችሁ። ሽታው እንዴት ደስ እንደሚል እሳቱን ቅንስ አርጌ ሆኖ እያበሰልኩት ያለሁት ከዛ እንደዚህ ሆኖልኛል። ይሄኛው ደግሞ በተሩ እንደዚህ ሆኖልኛል። በተር ስኳሹ ዱባም እንደዚህ አድርጋችሁ መስራት ትችላላችሁ። ልክ እናቶቻችን ፀሐይ ላይ አድርቀውት እንደሚሰሩት ማለት ነው። እዛ ያዘጋጀሁትን ባተርስኳሹን ጨምራለሁ። ዋው! እንዴት እንደሚያምራያችሁ ይሄንን አሁን በጣም በተለያየ ነገር ጋር መብላት እንችላለን። እና ትንሽ አሁንም መረቅ እጨምራለሁ። የአትክልት መረቅ በተለያየ ነገር መስራት ትችላላችሁ። እሱንም እንደዚህ ጊዜ ሲኖረኝ ይዤላችሁ እመጣለሁ። እንደዚህ ወጥ ስንሰራ በተለይ እንደዚህ የምንጠባብሰው ነገር ስንሰራ ውሃ ባንጨምር በጣም አሪፍ ነገር ነው። እንደዚህ በመረቅ ብንሰራ አሪፍ ነገር ነው። አሁን ያው ፍራየር ውስጥ ስለበሰለልኝ እዚህ ላይ ብዙ እሳት አላስመታውም። ብዙ እሳት የመታው ነገር ባንበላ ጥሩ ነው ለጤናችን። እና እሳት አላስመታውም ብዙ ያው ጨውቀም ጨውቀም እንዴት እንደሚጣፍጥ እኛማ በጣም ተሸውደናል እኮ በምግብ በተለይ ዱባ ላይ ያለን ጥላቻ በጣም መጥፋት አለበት እንዴት እንደሚጣፍጥ በእውነት እዚህ ላይ እንግዲህ ኦሊቭ ኦይል ማድረግ እንችላለን መጨረሻ ላይ እንደነገርኳቸው ብዙ ሰት አላስመታውም ኦሊቭ ኦይል አንድ የሾርባ ማንኪያ የሚያህል ጨምር ያለው ከዛ ቸው እርጥብ ዝመለን እሱን መጨመር እንችላለን። እኔ እርጥብ ሜንት አለኝ። እሱን እጨምራለሁ። አሁን እሳቱን እቀንሰዋለሁ። ጨው ትንሽ ነስነስ አደርግበታለሁ። ይሄን ከሳላድ ጋር እራሱ ቆንጆ ሳላድ ሰርተን ሳላድ ቤሲንግ ማድረግ እንችላለን። ይሄን የሳላድ ማባያ ማድረግ እንችላለን። ጫው ትንሽ አርግ ያለው፣ እሳቱን አጠፋዋለሁ። ለዛሬ እንግዲህ ይዤላችሁ የቀረብኩት ይሄ ነው። ይሄ በጣም ቆንጆ እራት፣ ምሳ መሆን ይችላል። ከብዙ ነገር ጋር ማባያ ልናደርገው እንችላለን።